ረጅም ጊዜ በስልጣን ላይ የቆዩ መሪዎች። ብዙ የአፍሪካ መሪዎች በጉልበት ህግን በመጣስ ወይም ህገ መንግስቶችን ለራሳቸው እንዲመቻቸው አድርገው በማሻሻል ስልጣን ላይ ሙጥኝ ማለት በዘመናዊ የአህጉሪቱ ታሪክ ውስጥ ሲተገበር የቆየ መደበኛ ሁነት ነው። ከሁለት እስከ አምስት አስር ዓመታት ድረስ የቆዩት እነዚህ መሪዎች ተቋማትን፣ ህግን የራሳቸው መጠቀሚያ በማድረግ በስልጣን ላይ ቆይተዋል። መሪዎቹ ስልጣን በቃኝ በማለት አሊያም ምርጫ ተከትሎ በስነ ስርዓት ስልጣን ለማስረከብ እንበዛም ፍቃደኛ አይደሉም። በዚህም የተነሳ የሞቱት ወይም በኃይል ከስልጣን የተወገዱ ሳይቆጠሩ በአሁኑ ወቅት ከሶስት አስር ዓመታት በላይ በስልጣን ላይ የዘለቁ ስድስት የአፍሪካ መሪዎችን ይዘናል። የተመረጡት ፕሬዝዳንቶች ከስልጣን ዘመናቸው በላይ ለመምራት እንዳይሞክሩ ለማረጋገጥ ጠንካራ ተቋም ያላቸው ሀገሮች ያስፈልጉናል። አፍሪካ ለረጅም ጊዜ ከስልጣን ላይ የቆዩ በርካታ ፕሬዚዳንቶችና ንጉሶች አይታለች። አስገራሚው ነገር ደግሞ ከዚህ ሁሉ ዓመታት በኋላ መሪዎቹ አሁንም ከስልጣን ራሳቸውን ለማግለል ፍላጎት የላቸውም። አምባገነን የአፍሪካ መሪዎች ሳይወገዱ በግድ በህዝባዊ ተቃውሞ አሊያም ሞተ ካላሸነፋቸው በቀር ስልጣን አሳልፈው ሲሰጡ ማየት የተለመደ አይደለም። ለዚህ የዚምባብዌው ሮበርት ሙጋቤ እና የሊቢያው መሐመር ጋዳፊ እንዲሁም በቅርቡ ከስልጣን የተነሱት የሱዳኑ መሪ ኦማር አልበሽር ማሳያ ናቸው። ክብራን ቤተሰቦቻችን የኢትዮ ከረንት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በያላችሁበት መልካም ቆይታ እንደሆንላችሁ በድጋሚ እንመኛለን። ዛሬዋ ድረስ ለዘመናት በስልጣን ላይ ተደላለው እንዳሉ የሚገኙት ስድስቱ የአፍሪካ መሪዎች እነማን ናቸው? በቅደም ተከተሉ እናቀርባቸዋለን። በመጀመሪያ የምናገኛቸው ቴዎድሮ ኦንያንግ ጉሜ ባሴጎ የኢኳቶሪያል ጊኒ ፕሬዝዳንት ናቸው። በአሁኑ ወቅት በሕይወት ከሚገኙ ለረጅም ጊዜ በመንበር ላይ በሰነበቱ የአፍሪካ መሪዎች መካከል የኢኳቶሪያል ጊኒው ፕሬዝዳንት የሚያህል የለም። ከፈረንጆቹ ከ1979 ጀምሮ ለአምስት አስርት ዓመታት በተጠጋ ጊዜ ጊዜ 55 ዓመታት በስልጣን ላይ የዘለቁ ቴዎድሮ ኦቢያንግ ቀዳሚ ናቸው። ቴዎድሮ ኦቢያንግ ጉኡማ ባሴንጎ በመካከለኛው አፍሪካ የምትገኘው ኢኳቶሪያል ጊኒ በ1971 ዓመተ ምህረት ጀምሮ ሲያስተዳድሩ ቆይተዋል። ይህም ለ55 ዓመት ያክል ማለት ነው። ቴዎድሮ ወደ ስልጣን የመጡት አጎታቸውን በመፈንቅለ መንግስት ከስልጣን ካባረሩ በኋላ ነበር። ከስልጣን የተባረሩት የቴዎድሮ አጎት በመንበራቸው ላይ ሳሉ ፈጽሞታል ለተባሉት ወንጀል የሞት ብይን ተፈ ፈጽሞባቸዋል። ቴዎድሮ በዓለም አቀፍ የሰብአዊ መብት ተከራካሪዎች እጅግ ጨካኝ መሪ ተብለው ተፈርጀዋል። ቴዎድሮ ከድሃ ሀገር ሀብት ዘርፈው በፈረንሳይ ቪላዎችን ገንብተዋል፣ ቅንጡ መኪናዎችን ገዝተዋል ተብለው በፈረንሳይ መንግስት ምርመራ እየተካሄደባቸው ነበር። ቴዎድሮ ልጃቸውንም የሀገሪቱ ምክትል ፕሬዝዳንት አድርገው ሾመዋል። የቴዎድሮ ልጅም ቢሆን በአሜሪካ በስሙ ተመዝግቦ የሚገኝ ንብረት ከሀገሪቱ በተሰረቀ ንብረት ነው የተገዛው በማለት የአሜሪካ መንግስት የምክትል ፕሬዝዳንቱ ንብረት እንዳይንቀሳቀስ ለማድረግ ጉዳዩን ፍርድ ቤት ቢወስደውም የቴዎድሮ ልጅ ግን ንብረቱ ያፈራሁት በህጋዊ መልኩ በተገኘ ገቢ ነው በማለት እየተከራከረ ይገኛል። ሁለተኛ የምናገኛቸው ፖል ቢያ ይባላሉ። የካሜሩ ፕሬዝዳንት ፖል ቢያ ከ1960 ዓ.ም ጀምሮ ካሜሩን በፕሬዝዳንትነት እየመሩ ይገኛሉ። የዘጠና አንድ ዓመት አዛውንቱ የካሜሩ ፖል ቢያ የሚጠቀሱ ሲሆን፣ እነኚህ ፕሬዝዳንት ሀገራቸው ከፈረንሳይና ከእንግሊዝ ቅኝ ግዛት ከወጣ ተበላሽ ከ1960 ዎቹ መጀመሪያ በኋላ ሀገሪቱ ያየችው ሁለተኛ መሪ ሆነው ለ42 ዓመታት በስልጣን ዘልቀዋል። በኦቱ የካሜሮው ፕሬዝዳንት የነበረው ፕሬዝዳንት አህመዱ አሂጂድ ጋ መልካም ግንኙነት የነበራቸው ቢያ ፕሬዝዳንት ሆኖ ከመመረጣቸው በፊት የካሜሮው ጠቅላይ ሚኒስተር መሆን አገልግለዋል። በኦቱ የነበረው የካሜሮው ህግ ጠቅላይ ሚኒስተር ፕሬዝዳንት ተተኪ ይሆናል ሊል ነበር። ፕሬዝዳንት አሂጂዶ ባልተጠበቀ ሁኔታ በፍቃዳቸው ስልጣናቸው መልቀቃቸው ተከትሎ ፖል ቢያ በመንበረ ስልጣኑ ተቆጣጠሩ። ቢያ በ1976 የመፈንቅለ መንግስት ሙከራ ቢደረግባቸውም ሳይሳካ ቀርቷል። መንበረ መንግስታቸውን ተቃውሞ የማይለየው ቢያ ከአንድ ዓመት በፊት በተደረገውና ተቃውሞ በታጀበ ምርጫ ለሰባተኛ ጊዜ አሸንፌያለሁ በማለት ካሜሩን ማስተዳደር ቀጥለዋል። አሁንም እየመሩ ነው ኛ ደረጃ የምናገኛቸው ዩሬ ሙሴቬኒ ናቸው። የኡጋንዳው ፕሬዝዳንት ሙሉ የመዝገብ ስማቸው ዩሬ ካጉታ ሙሴቬኒ ሲሆኑ ከ1976 ጀምሮ ኡጋንዳን በፕሬዝዳንትነት ሲመሩ ቆይተዋል። ሙሴቬኒ ወደ መንበረ ስልጣናቸው የመጡት በጭካኔ የሚታወቀውን የኢዲያሚያን ዳዲ መንግስትን ከስልጣን በማባረር ነበር። ዩሬ ሙሴቬኒ ወደ ስልጣን ሲመጡ በወሰዷቸው እርምጃ በምዕራባዊ ሀገር ዘንድ ተቀባይነት አግኝተው ነበር። ዩሬ ሙሴቬኒ ኤች አይቪ ዲስ ለመከላከል ረገድ ያስመዘግቡ ድል ብዙ ጊዜ ይወሰላቸዋል በምዕራቡ ዓለም። በሰሜን ዩጋንዳ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ና ሪፐብሊክ ኦፍ ኮንጎ በስፋት የሚንቀሳቀሰውም በጆሴፍ ኮኔ የሚመራውን ሎርድ ሬዚስታንስ አርሚ ለሙሴቬኒ ፈተና ሆኖ ቆይቷል። ሎርድ ሬዚስታንስ አርሚዎች ዩጋንዳን በመድበለ ፓርቲ ዲሞክራሲ ና በአስሩ ትዕዛዝ እንድትመራ ማድረጋቸው አላማቸው አድርገው ይታገላሉ። የሙሴቬኒና የአሜሪካ ጦር የሎርድ ሬዚስታንስ አርሚ መሪ የሆነው ጆሴፍ ኮኒን ለመግደል በርካታ ኦፕሬሽን ቢያደርጉም እስካሁን ጆሴፍ ኮኒ ያለበት አይታወቅም። ሙሴቬኒ በቅርቡ ሕገ መንግስቱ ላይ ሰፍሮ የሚገኘውን ስልጣን የመቆየት እድሜ ጣሪያ ለማስቀነስ ወይም መንበረ ስልጣናቸው ለመቆየት ባደረጉት ጥረት ከፍተኛ የሆነ ተቃውሞ ገጥሟቸዋል። አራተኛ ደረጃ የምናገኛቸው እንድሪስ ዴቢያ ይባላሉ። የቻዱ ፕሬዝዳንት እንድሪስ ዴቢያ ኢቲኖ ቻድን ላለፉት 29 ዓመታት ሲመሩ ቆይተዋል። እንድሪስ ዴቢያ በአሜሪካና በፈረንሳይ ድጋፍ ስልጣን ላይ የወጡት ፕሬዚዳንት ሀይሴን ሀብሬን በማስወገር ነበር ስልጣን የተቆናጠጡት። ስልጣን ከወጡ ከስድስት ዓመታት በኋላ የመጀመሪያው መርመለ ፓርቲ በመመስረት ሀገራዊ ምርጫ አሸነፉ። አነስተኛ የህዝብ ድጋፍ እንዳላቸው የሚነገረው ዴቤ የራሳቸው ጎሳ ከሀገር ሲያስቀድሙ ይወቅ ቀሳሉ። የጉበት ህመም ያለባቸው በመሆኑ ወደ ፈረንሳይ ለሕክምና በተደጋጋሚም የሚመላለሱት ደቤ በቅርብ የፓርላማ ስልጣን ሀያልነት የሚጨምር ህግ አስተላልፈዋል። በአምስተኛ የምናገኛቸው የጎረቤት ሀገር ፕሬዝዳንት የሆኑት ኢሳያስ አፈወርቄ ሲሆን፣ የኤርትራ ፕሬዝዳንት ከጋዜጠኞ ጋር ባደረጉት የትኛው ቃለ መጠይቅ ምንም አይነት ነገር ስለ ግል ህይወታቸው አውርተው የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ከጥቂት የሚባሉ ሰዎች ብቻ ስለ ግል ህይወታቸውን ያውቃሉ ይላሉ ፕሬዝዳንት ኢሳያስ አፈወርቄ ማን ናቸው ኢሳያስ አፈወርቄ በ1936 ዓ ም በአስመራ ከተማ ነው የተወለዱት የሁለተኛ ደረጃ ትምህርታቸውን በልዑል መኮንን ሁለተኛ ደረጃ ትምህርት ተከታትለዋል ያስመዘገቡት ከፍተኛ ነጥብ የቀድሞ ቀዳሚ ኃይለ ስላሴ ዩኒቨርሲቲ ኮሌጅ በአሁኑ በአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ትምህርት እንዲከታተሉ ቢያስችላቸውም በ1958 ዓ ም ትምህርታቸውን አቋርጠው የኤርትራ ነፃ አውጭ ግንባር ለመቀላቀል ወደ ሱዳን ተጓዙ ኢሳያስ አፈወርቄ የኤርትራ ነፃ አውጪ ግንባር አባል ከነበሩት ሳባ ሀይሌ ጋር ትዳር መስርተው በአሁኑ ጊዜ የሁለት ወንዶችና የአንድ ሴት ልጅ አባት ናቸው። ሃይማኖታቸው ኦርቶዶክስ ክርስቲያን ሲሆኑ፣ ፕሬዝዳንት ኢሳያስ አፈወርቄ ከዓለማችን በቁመት ረጅም ከሚባሉ የሀገር መሪዎች መካከል አንዱ ናቸው። በአፍሪካ ለረጅም ዓመታት በሀገር መሪነት ስልጣን ላይ የቆዩ ፕሬዝዳንቶች መካከልም ይመደባሉ። የኤርትራ ነጻ አውጪ ግንባር ከተቀላቀሉ በኋላም የትግል ስልቱ ስላልተመቻቸው ከጥቂት ጓዶቻቸው ጋር በመሆን የራሳቸው ሚስጥራዊ ቡድን አቋቋሙ። በመቀጠል አቶ ኢሳያስ ና ጓደኞቻቸው በኤርትራ ለሚያደርጉት ትግል የውትድርና ስልጠና ለመውሰድ ወደ ቻይና ቤጂንግ አቀኑ። በቻይና የሁለት ዓመት ቆይታ ስለተለያየ ፖለቲካ ርዕዮተ ዓለሞች ና የድፈጣ የውጊያ ስልቶች ስልጠና ወስደው መጡ። በ1960 ዓ ም ከቻይና መልሰው የኤርትራ ነጻ አውጪ ግንባር አመራር ሆነው አገለገሉ። በ1962 ዓ ም የኤርትራ ነጻነት ግንባር ውስጡ በተፈጠረ አለመስማማት በሶስት ቡድን ተከፈለ። አስር ያልበለጡ አባላት የነበሩት ፕሬዚዳንት ኢሳያስ አፈወርቄ ቡድን ወደ ደቡባዊ ምስራቅ ኤርትራ በመሄድ ትግሉን ጀመሩት። በ1960 ኢሳያስ አፈወርቄ የብሔርና የሃይማኖት ልዩነት ስለማጥበብ ና የተቀናጀ ትግል ስለማካሄድ የሚያትድ ትግላቸውን ግቡ የተሰኘው ማኒፌስቶ ጽፈው ብቅ አሉ። በ1967 የተበተነው ግንባር እንደገና በማሰባሰብ ኢሳያስ አፈወርቄ የወታደራዊ ኮሚቴ ሊቀመንበር አድርጎ መረጠ። በ1969 ደግሞ ኢሳያስ የግንባሩ ምክትል ዋና ጸሐፊ ሆነው የተመረጡ ሲሆን በ1979 የግንባሩ ዋና ጸሐፊ ሆነው ተመርጠዋል። ከነጻነት በኋላ በ1985 ህዝብ ውሳኔ ተከትሎ ኢሳያስ አፈወርቄ ኤርትራ የመጀመሪያው ፕሬዝዳንት እና ብሔራዊ ምክር ቤት ዋና ጸሐፊ ሆነው የተመረጡ ሲሆን ይህም የመንግስት የስራ አስፈጻሚና የፍትህ አካላት በቁጥጥራቸው ስር እንዲውሉ አስችሏቸዋል። ፕሬዚዳንት ኢሳያስ አፈወርቄ የሚመሩት ህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ በሀገሪቱ የሚገኘው ብቻው የፖለቲካ ፓርቲ ሲሆን ከመስራቾቹ መካከል አንዱ ነው ናቸው በ1989 ጸድቆ የነበረው ህገ መንግስትም በስራ ሳይውል ቀርቶ አስቀርተውታል ኢሳያስ አፈወርቅ የሚመራው የኤርትራ መንግስት በተለያዩ አጋጣሚዎች በሰብአዊ መብት ጥሰትና በሀገሪቱ ውስጥ ዲሞክራሲ ለውጥ አላመጣም ተብሎ በተደጋጋሚ በውጭ ሚዲያዎች ይወቀሳል በመሆኑም በ1990 ዘጠናዎቹ ኢትዮጵያና ኤርትራ በድንበር ምክንያት ወደ ጦርነት ገቡ በስድስተኛ የምናገኛቸው ዲኔስ ሳኦ ናጉኤሶ የሪፐብሊክ ኦፍ ኮንጎ ፕሬዝዳንት ናቸው። ደኔስ በሀገሪቱ ጦር አማካኝነት በ1970 ዎቹ መጀመሪያ የሪፐብሊክ ኦፍ ኮንጎ ፕሬዝዳንት ተደርገው ተሰየሙ። ከ14 ዓመት የስልጣን ዘመን በኋላ በተካሄደው ፕሬዝዳንት ተሸነፉ። ይህ ያልተወጣላቸው ደኔስ ሳኦሶ ናጉኤሶ ከአምስት ዓመት በኋላ እርስ በርስ ላይ ስልጣን ወጡ። ከሶስት ዓመት በፊት በተደረገው ምርጫ ለሰባተኛ ጊዜ ምርጫ አሸንፍ ያለው በማለት ስልጣን ተደላድለው ተቀመጡ። አጠቃላይ ለሰላሳ ስምንት ዓመት ገደማ ስልጣን ላይ የቆዩት ደኔስ የስልጣን ቆይታቸው ለማራዘም በማሰብ ህገ መንግስቱ እንዲሻሻል ማድረጋቸው ክፉኛ አስኮንኗቸዋል። አየር ወለዱ ኮሎኔል ለምዕራብ ሀገራት ነዳጅ እንዲወጣ ፍቃድ በመስጠት ይታወቃሉ። ይህም ብቻ ሳይሆን ደኔስ ሳኦ እጃቸው በሙስና ተጨማልቋል በሚል ክስ በተደጋጋሚ የሚነሳባቸዋል። የፈረንሳይ ፍርድ ቤት ደኒስ በፈረንሳይ ቅንጡ ቪላና መኪናዎች አፍርተዋል በሚል ለቀረበባቸው ክስ ምርመራ እንዲካሄድ ትዕዛዝ ሰጥቶ ነበር።